እንደምናላቸው የተወደዳቸው የአሌቡም ኮምፕሊት ፊትነስ ቤተሰቦች ሁሉ ይሄ የአሌቡም ኮምፕሊት ፊትነስ የዩቲዩብ ቻናል ነው። በዚህ ቻናላችን ጤናን እንዴት በምግብ መጠበቅ እንደሚቻል የትኛው ምግብ ለጤና እንደሚጠቅም፣ የትኛው ጤናን እንደሚጎዳ፣ የተለያዩ ይዘት ያላቸውን የምግብ አይነቶች፣ የስፖርታዊ እንቅስቃሴዎችን፣ ለምን ጉዳይ ምን አይነት የስፖርታዊ እንቅስቃሴ ማድረግ ይገባል የሚሉ ዝርዝር ሁኔታዎችን ይዘንላቸው እንቀርባለን በተለይ በቲክቶክ አካውንታችን የምንለቃቸውን አጫጭር የሆኑ ቪዲዮዎች ብዙ ቤተሰቦች አዘገጃጀቱ እንዴት ነው፣ ጥቅሙ ሲገለጽልን፣ ማን መውሰድ ይችላል መውሰድ አይችልም የሚሉትን ዝርዝር ሁኔታዎች በዚህ የዩትዩብ ቻናል በስፋት እናያለን። እኔ ኪሩቤል ሰለሞን እባላለሁ። ኢንተርናሽናል ስፖርት ሳይንስ አሶሲሽን ሰርቲፋይድ ኒውትሪሽኒስት፣ ሰርቲፋይድ ትሬነር፣ የስትሬንግዝ እና ኮንዲሽኒንግ ስፔሻሊስት እና ኦንላይን ኮች ነኝ። በዛሬ ጤነኛ በሆነ ሁኔታ ኪሏችንን መጨመር ለምንፈልግ በተለይ የሰውነት ግንባታ ላይ ላለን ሁሉ፣ እንዲሁም ጤነኛ በሆነ ሁኔታ አሁንም ይህንን ቃል መደጋግሞ ለምንድን ነው? በተለይ ውፍረት በመቀነስ ሂደት ላይ ያላችሁ፣ ለመቀነስ ባለን ጉጉት የተነሳ ሳይንሱ ከሚፈቅደው ውጭ በፍጥነት ኪሎ በምንቀንስበት ሁኔታ ውስጥ ዘላቂ የሆነ የጤና ችግርን ይዘን ስለምንሄድ፣ እንዴት ነው ጤናን በጠበቀ ሁኔታ ውፍረት መቀነስ የምንችለው የሚለውን በተለያዩ ቪዲዮዎች እናያለን። ለዛሬ ይዘን የቀረብንላችሁ የምግብ አይነቶች አቮካዶ፣ በተለይ የሚታወቀው ጤነኛ ፋትና ፋይበርን በመያዝ ማንጎ፣ እርጎ፣ ሶስት አይነት እርጎ ይዘንላችሁ መተናል ዛሬ፣ ፕሬዘርቬቲቭ ወይም ማቆያ ያልተጨመረበት እንዲሁም ስኳር የሌለው ፕሮባዮቲክ፣ ለሆድ ጤና ለጨጓራ፣ እንዲሁም የጨጓራ ጠቃሚ ባክቴሪያዎችን የሚያመጣጥን የእርጎ አይነት እንዲሁም ደግሞ በትንሽ መጠን ውስጥ ብዙ ፕሮቲን ለማግኘት ለምትፈልጉ ደግሞ ግሪክ ዮገርትን ይዘን መጥተናል። ፈሳሽ ማር፣ ኦትስ በተለይ ፋይበርን ለምንፈልግ አንቲኦክሲዳንት ደግሞ በሽታን የመቋቋም አቅማችንን ከፍ ለማድረግ ደግሞ ስትሮበሪ፣ ዘቢብ፣ ቴምር ደግሞ በትንሽ ፖርሽን ውስጥ እንዲሁ ብዙ ካሎሪ ማግኘት ለምትፈልጉ ቴምርን፣ ብሉቤሪ ብዙዎቻችሁ ምናልባት ፋሚሊያር ላትሆኑ ትችላላችሁ። ዓለም ላይ እጅግ በጣም ጤነኛ ከሚባሉ የፍሩት አይነቶች የሚመደብ ነው። ምን እንደምሰራ በሱ እናያለን። ሲናሞን ወይ ደግሞ ቀረፋ፣ የዝንጅብል ዱቄት። በተለይ በተለይ ብዙዎቻችሁ ቅርንፉድ ሻጭ ነህ ሆ እስክትሉኝ ድረስ በብዛት የቅርንፉድ ቪዲዮዎችን ሰርቻለሁ። በብዛት የምሰራው ደግሞ ያለው የጤና በረከት እጅግ በጣም ብዙ በመሆኑ ነው። እነዚህን ተጠቅመን እስከዛው ድረስ ስኳር ድንች አለ። ስኳርንሽ ደግሞ ልነግራችሁ ከምችለው በላይ በብዙ ጠቃሚ ንጥረ ነገሮች ቫይታሚንስ፣ ሚነራልስ የተሞላ ነው። በተለይ ቤታ ካሮቲን ከአይን ጤና ጋር በተያያዘ ከካሮት የተሻለ ቤታ ካሮቲን ያለው ነው። እንቁላል እየተዘጋጀ ነው። እንግዲህ ያለነው ክረምት ላይ ነው፣ የጾም ወቅት ነው። ስለዚህ እየጾማችሁ ላላችሁም ለማትጾሙም እንዴት አድርገን እንደምናዘጋጅ አብረን እናያለን። ለዛሬ በመጀመሪያ ይዤላችሁ የምቀርበው ጤነኛ በሆነ ሁኔታ የሰውነት ክብደት መጨመር ለምትፈልጉ ይህንን ስንል ሁልጊዜ እንድታስታውሱ የምንፈልገው ከስፖርታዊ እንቅስቃሴ ጋር መሆኑ እንዳይረሳ። ምክንያቱም ብዙ ካሎሪ ኮንሱም ባደረግን ቁጥር በበላን ቁጥር ወደ ፋት ማከማቸት ሂደት ስለምንሄድ ወደ አላስፈላጊ ውፍረት መሄዳችን አይቀርምና ስፖርቱን አደራ ላለሁኝ። የመጀመሪያ ግብዓታችን ኦትስ ፍሬው ከውስጥ የወጣለት ቴምር፣ ማር፣ ንጹህ ማር፣ የተፈጨ ሲናምን ወይ ደግሞ ቀረፋ፣ ከሁለት እስከ ሶስት የሚሆን ቅሩንፉድ። እንግዲህ እኔ በጣም የቅሩንፉድ ወዳጅ ነኝ። የተፈጨውን ማድረግ ይቻላል፣ ወይ ደግሞ እኔ ኦልሬዲ አዘጋጅቻለሁ የቅሩንፉድ ውሃ። ትንሽ የቅሩንፉድ ውሃን ያዘጋጀነው ወተት ላይ። ወተታችን እየሞቀ ነው። እንቁላላችንም ደርሷል። እዚህ በኩል ደግሞ አነስተኛ መጠን ያለው ስኳር ድንች አለ። እንግዲህ በፕሮቲን በካርቦሃይድሬት በጤነኛ ፋት በሚኔራል በቫይታሚን በእነዚህ ሁሉ እጅግ የበለጸገ ምግብ እንዴት ማዘጋጀት እንደምንችል እናያለን። ይሄ ብዙዎች በተለይ ስፖርት ዓለም ውስጥ ያሉ በተለይ ጡንቻ በመገንባት ሰውነት በመገንባት ሂደት ውስጥ ላሉ በአብዛኞቹ ምንድን ነው ምን በላው ምን ብንበላ? የተመጣጠነ ምግብ ሰውነታችን ያገኛል፣ የምንፈልገው ለውጥ እንዴት ይመጣል? የሚል የብዙ ሰው ጥያቄ ነው እና አንዱ እንዲቀለል ባለ ሁኔታ ብዙ ደቂቃ በማይፈጅ ሁላችንም በየቤታችን በቀላሉ ልናዘጋጀ የምንችለው ምግብ ይሆናል ማለት ነው። ስለዚህ ስኳር ድንቻችን ደርሷል። እንቁላላችን እስኪ ትንሽ ይቀረዋል። እስከዛው ድረስ ስኳር ድንቼን አዘጋጃለሁ። ዚህ ሁኔታ ያለውን አንስተን አያያዜ እንዴት ነው? እኔ እንግዲህ ኑትሪሽኒስት ነኝ። ትንሽ ትንሽ ነው ሙያ ሞክረው። በቀጣይ እንግዲህ አሌቡም ፊትነስ ስራችን ላይ ከብዛት ይልቅ ጥራት ላይ በጣም በደንብ ፎከስ አድርገ መስራት ስለምንፈልግ በሙያቸው የተመሰከረላቸው፣ ትምህርታቸውን ጥንቅቅ አድርገው የተማሩ፣ በልምዳቸው እጅግ የበለጸጉ ባለሙያዎችን ይዘን ነው የምንሰራው። ስለዚህ የኑትሪሽን ሼፍ ይዘንላችሁ እንቀርባለን። ግን ለእንደዚህ አይነት ቀለል ላሉ ምግቦች እኔም ስላላንስም ሰው ወተታችን መለስ ባለ ወይ ደግሞ ሞዴሬት በሆነ በመካከለኛ ሙቀት ነው ሞቅ የምናደርገው። ረዲ ፓስቸራይዝድ ሊሆነ ስለሆነ ብዙ ሙቀት አይፈልግም። ወተታችን ደርሰዋል። ስለዚህ ከወተታችን ጋር መጀመሪያ የምናዋህደው ምን ይሆናል? ስኳር ድንች። ስለዚህ እሱን በመክተፍ አዘጋጃለሁ። በዚች መጠነኛ ሳይዝ ባላት ስኳር ድንች ውስጥ ያለውን የምግብ ይዘት ብታውቁ ለስኳር ድንች ያላችሁን አመለካከት ነው ቶታሊ የምትቀይሩት። በዚህ መልክ ወር ደግሞ መፍጫም ካለን በመፍጨት ከወተቱ ጋር እናዋህዳለን ማለት ነው። ከሚፈጭ ይልቅ በተወሰነ መልኩ በዚህ ሁኔታ ለቀቃር አርገን ከከተፍን በኋላ ብናዋህደው የተሻለ ይሆናል። ይሄ ዲሽ እንግዲህ ቢያንስ ከ800 እስከ ሺህ ካሎሪ ያለው ነው ማለት ነው። ስለዚህ የካሎሪ የቀን የካሎሪ መጠናችንን ኦልሞስት ግማሹን ሊያሟላ የሚችል ነው። ቴምራችንን እንግዲህ ፍሬ የወጣለትን ቴምር ልክ ስኳር ድንቹን ባዘጋጀንበት ሁኔታ ደቀቅ አድርገን እንከትፍና እናዋሃዳለን ማለት ነው። ለመብላት ምቹ በሚሆንበት ሳይዝ ወይም እናንተ ሙሉን ማድረግ ይቻላል። እኔ ግን በዚህ መልክ አትሊስት ቢሆን በማንኪያም ለመብላት አመች ይሆናል። እንደዚህ አድርገን ቴምራችንን እናዘጋጃለን። ያው እንደምታውቁት ቴምር በተለይ ከጾም በኋላ ሰውነት ረጅም ጊዜ ከጾመ በኋላ በሙስሊም ቤተሰቦቻችን ውስጥ በጣም የታወቀ ነው፣ በኦትስ እና በቴምር ማፍጠር። ስለዚህ አሁን ቴምሩም ትንሽ የወተቱን ሙቀት ሲያገኝ ፍሌቨሩን እናገኘዋለን ማለት ነው። በዚህ ሁኔታ ትንሽ ሞቅ እያደረግን በመካከለኛ ሙቀት እየተዋደ ይጠብቀናል። በመቀጠል ግማሽ የሻይ ማንኪያ ሲናምን ወይም ደግሞ ቀረፋ በዚህ ሁኔታ እንጨምራለን። ጣዕሙን ምን ብዬ ልንገራችሁ እጅግ በጣም በጣም ልዩ ነው። ቅድም እንደነገርኳችሁ የተፈጨ ቅርንፉድ ወይ ደግሞ የቅርንፉድ ውሃ ኖረድ አዘጋጅቻለሁ። እሱን ትንሽ እንደዚህ አድርገን በደንብ እናዋህዳለን። ይሄ ከኦትሱ ጋር ሲገናኝ አወጣላችሁ። መጨሻ እያንዳንዳችሁ መታችሁ ብትቀምሱ እንዴት ደስ ባለኝ። ነገር ግን ያው ስራውን በጋራ አብረን እናያለን። ጣዕሙን ደግሞ በእኔ በኩል ይደርሳቸዋል። በጣም ጥሩ። አሁን በጥሩ ሁኔታ ተዋህዶ ደርሶልናል። ዝግጁ ናችሁ? ቀጣዩ ምን ይመስላችኋል? እንግዲህ አሁን እያንዳንዱን የነገርኳችሁን ኢንግሪዲየንቶች በሙሉ አስገብተናል። የቀረው ኦትስ ነው። ስለዚህ ኦትሳችንን ግማሽ ካፕ ወይም ደግሞ እንደ ፍላጎታቸው ወፈር እንዲል ከፈለጋችሁ አንድ ካፕ በዚህ ሁኔታ ላይ እናደርግና በደንብ ተዋህዶ በምንፈልገው ደረጃ እስኪበስል እናማስላለን። ዛሬ የተበላ ካሜራማኖች በጣም አዝናለሁ። ጾሚዎች ናቸው አይበሉ፣ እርግጠኛ ነኝ። አንተስ የሚል ስሜት ነው አይደል ያላችሁ። እኔም ጾም አለው ለማለት ይከብዳል። እንግዲህ ቅርት አድርጉልኝ። ዘንድሮ እየጾምኩ እንኳ አይደለም ካለብኝ ከፍተኛ ጫና አንጻር ስፖርት ብዙ ነገር ይፈልጋል። እውነት ለመናገር ህይወታችሁ ሲሆን፣ እኔ በቀን ቢያንስ አራትና አምስት ተከታታይ ክላሶች ይሰራለሁኝ። ስለዚህ በትንሹ ከ3000 ካሎሪ በላይ አቃጥላለሁ ብዬ አስባለሁ በቀን። እና ካለኝ የባዮሎጂካል የመፍጨት ስርዓት አንጻር በጣም የሚመቹኝ እንዲቀለል ያሉ ነገሮች ናቸው። ኢትዮጵያዊ ነኝ ነገር ግን

እየተዘጋጀ ነው፣ እየደረሰ ነው። እሳቷን ቀንስ እና ይሄ ቀዝቀዝ ብሎ ወፈር እስኪልልኝ ድረስ እንቁላሌም ደርሷል፣ አዘጋጃለሁ። እንቁላሌ እንቁላላችን ደርሷል። እንግዲህ አልችልም፣ ስለዚህ እንቁላል አላጥ ብሎ ብዙዎቻችን ያስቸግረናል። ስለዚህ አንደኛ ቴክኒክ ከወጣ በኋላ በረዶ ወይም በረዶ ውሃ ውስጥ ማድረግ፣ ሁለተኛ ደግሞ ጨው አድርገን ብንቀቅለው በቀላሉ በዚህ ሁኔታ ማዘጋጀት ይቻላል። እንቁላላችንን በዚህ ሁኔታ ልጠን ከጎን እንደ ሳይድ ዲሽ አሳያችኋለሁ። ከላጥኩ በኋላ እንዴት እንደሚያምር ይኸው። አሏሽ ማለት አንድ እንቁላሌ ያለው ማን ነበር? አንድ ጓደኛ ነበረኝ። መቼም የሚነገር ታሪክ አልነበረም፣ ግድ ልንገራችሁ። አንድ ጊዜ ስንጫወት አመሸን እና ምንም አላረግን፣ ሻይ ወተት፣ ቡና ማኪያቶ ምናምን እያለን አመሸን። በኋላ በፒያሳ ጎዳና በአሁኑ ፒያሳ ሳይሆን በድሮ ፒያሳ ጎዳና ላይ እየሄድን እሪ በከንቱ መውረጃ ላይ በግምት ዘጠኝ ሰዓት አካባቢ ይሆናል ቀን አይደለም ሌሊት ሰው የለም። በዛ መሀል ማንን አገኘን? እንቁላል ሻጭ እና ልጁን። አስቆምን ከመሃላችን የነበረ አንድ ጓደኛችን ልጁ ላይ አድርጎ ግንባሩ ላይ ሰበረና ላጠ። በደምብ ላጠ። ያው እንዲህ እያለ እንዲህ እያለ እንዲህ እያለ አግዙኝ እያለ ላጠና ጨረሰ። ልክ ልጦ ሊበላ ሲል ከእጁ አመለጠችና ወደቀች። የሪበከንቱን ቁልቁለት ታውቁታላችሁ። ሄደች እንቁላል። አበደ ነው ምላችሁ። መንገድ ላይ ቁጭ ብሎ አለቀሰ፣ እንቁላለን እያላለቀሰ አለቀሰ። መጨረሻ ላይ እንደምንም ተሯሩጠን ተረባርበን ያዝናት፣ ግን እንዴት ትበላለች? የአሁኑ ቢሆን የአሁኑ አስፋልት ያው ንጹህ ነው፣ ፍፍ ብለህ መብላት እንጂ ነበር ድሮ። ፊያሳ ግን እስኪ ብዙ አታሰሩኝ። ለማንኛውም ደርሷል እንቁላል የታሪኩን መጨረሻ ሌላ ጊዜ ነው የምንጨርስላችሁ። አላለቀም ሁኔታ ብዙ ሰው ይጠይቀናል ኮሌስትሮል ኦፍ ኮርስ አለው። ታዲያ ያለው የትኛውን አያችሁት? እንዴት እንደሚያምር ቢጫነቱ፣ እንዴት እንደሚያምር እኔ የአበሻ እንቁላል ምርጫ ነው። እንግዲህ የፈረንጅ እንቁላል እንዳይሸጥ አይደለም፣ ነገር ግን ኔ ምርጫ ነው። ስለዚህ የገብስ ዳቦ ተዘጋጅቷል። በጎን በኩል ቶስት ብታደርጉት ደግሞ ሞር ከሽ ከሽ እያደረግን ብንበላ የበለጠ ኢንጆይ እናደርገዋለን። እንቁላላችንን በዚህ ሁኔታ ከጎን እናዘጋጃለን። እንደምታዩት እንግዲህ ፕሮቲኑ አልቀረ በወተት ነው የተሰራው። በጣም በጣም የሚያስፈልጉ በእውነቱ አበሳሰሉ በጣም ልዩ ነው፣ በጣም ግሩም ነው። በእውነት እኔ ለእንቁላል ያለኝ ፍቅር እጅግ የተለየ ነው። በጣም ቆንጆ። ስለዚህ ወጥሳችንም ደርሰዋል፣ ልንቀምስ ነው። እኔ ያው እንደዚህ ደረቅ ሲል ላበላል ስለሚመችኝ በዚህ ሁኔታ ነው ያዘጋጀሁት። ቀጠን እንዲል ከፈለጋችሁ መወር ፈሳሽ እንዲሆን ከፈለጋችሁ ደግሞ በዛ መልክም እንዲሁ ማዘጋጀት ይቻላል። ይኸው እንደምታዩት በአንድ ካፕ ለአንድ ሰው በሚበቃ መልኩ ነው የተዘጋጀው። ይሄ ቅድም እንደነገርኳችሁ ከ800 እስከ አንድ ሺህ ካሎሪ የሚሆን ነው። ይሄ ደግሞ በደንብ ለአቅመ አዳም የደረሰ አንድ ሰው ላቅመ ይሆን በቀን ከሚያስፈልገው የካሎሪ መጠን በግማሽ የሚያሟላ ነው ማለት ነው። ከምን ጋር ነው ግን? ካሎሪ ብቻ ሳይሆን ለሰውነት የሚያስፈልግ የፕሮቲን፣ የካርቦሃይድሬት፣ የፋት፣ የሚነራልስ፣ የቫይታሚንስ እነዚህን ሁሉ ያሟላ ነው። ስለዚህ እዚህ ላይ ምን ጨምራለሁ? ትንሽ ከፈለግን ማር ማር በትንሹ እዚህ ሁኔታ ቀስ ብለን ሳይበዛ እናደርጋለን ብሉቤሪስ ቅድም እንደነገርኳቸው አለም ላይ በጣም በጣም ኒውትሪሸስ እና በጣም ጤነኛ ከሚባሉ ምግቦች አንዱ ነው ወይ ብሉቤሪስ ዘቢብ አለኝ። ከላይ ተጨማሪ ነገር የምትፈልጉ ከሆነ ማድረግ ይቻላል። ለእኔ ግን በጣም ከዚህ በላይ ጣፋጭ እንዲሆን ስለማልፈልግ ይህንን ነው አብረን የምናየው። እስኪ ጣዕሙን አብረን እንቀምሳለን። እኔ የተወሰነ መሀል መሀል ላይ እያችሁ መጀመሪያ አይን ነው የሚመግበው አይደለም። አይናችን ደስ ሲለው ውስጣችን አፒታይት ይከፈታል። በዚህ መልክ አዘጋጅተን ካሜራማኖቹ ኦልሞስት ስራቸውን እየረሱ ነው። ምን ለማለት ፈልጌ ነው? በጣም ለመቅመስ ፈልገዋል። አትችሉም፣ መቅመስ አትችሉም። የጾም አይደለም። እናንተ ደግሞ አዘጋጃለሁ። በነገራችን ላይ ይህንን አሁን ያዘጋጀሁት የፍስክ ነው። ቅድም ወተት አድርጌ ነበር። የቁርንፉድ ውሃ ስላዘጋጀን በወተቱ ፋንታ የቁርንፉድ ውሃን ተክተን በዛ ማዘጋጀት ይቻላል። እንቁላሉን ደግሞ በሌሎች ለምሳሌ አደንጓሬ፣ በአባጮማ በተለያዩ አማራጭ የፕላንት ቤዝድ በሆኑ የፕሮቲን አይነቶች ተክተን ይሄንን ተመሳሳይ ዲሽ ማዘጋጀት ይቻላል። ከዚህ ውስጥ አይ ቲንክ እንቁላልና ወተት ብቻ ነው የፈሰከ ያስባለው። ስለዚህ ወተቱን በቅሮም ፍዶሃ እንቁላሉን ደግሞ በጥራጥሬዎች ተክተን ፕሮቲኑን በተቻለ መጠን በዛ ለመተካት ይቻላል። እንደ ሳይድ ዲሽ ደግሞ ከሶስቱ መርጠን አንዱን ማድረግ እንችላለን። እኔ ለዛሬ ግሪክ ዮጋርት እንደነገርኳችሁ ቅድም ምርጫዬ ነው። ስለዚህ ግሪክ ዮጋርት አለ። ተመልከቱ። ብቻ ምን ቀረ? እናንተን ነው የምጠብቀው? ይህን ቪዲዮ እያያቸው ያላችሁ እስካሁን ሰብስክራይብ አርጋቸው የደውል ምልክቷን የተጫናችሁ የሌላችሁ አሁኑ አሁኑ እያየችሁ፣ ዛሬ እንግዲህ ብዙዎቻችን በቀላሉ ልናደርገው የምንችለውን ነው የሰራ ነው በየቤታችን። በቀጣይ ደግሞ እጅግ በጣም የምትገረሙባቸውን የምግብ አይነቶች በተለይ ብዙ እህቶቻችን ብዙ ወንድሞቻችን ኪሎ በመቀነስ ሂደት ውስጥ በጣም ተቸግረዋል። የተወሰነ ጊዜ ኪሎን ቀንስና ከዛ በኋላ ስታክ ያደርጋል። እንዴት ነው ማስቀጠል የምንችለው? ላይፍ ስታይል እንዴት ማድረግ እንችላለን? ሰውነታችን ሳይጎዳ ምግብ ፖርሽን እንዴት ነው መቀነስ የምንችለው? የሚሉ ብዙ ጥያቄዎች አሉ። በዝርዝር እመጣበታለሁ። መጀመሪያ ግን ልቅመስ እግር እስክትጋቡ ድረስ የማሩ ጣዕም፣ የወተቱ፣ የቴምሩ፣ የስኳር ድንቹ፣ የቀረፋው፣ የቅርንፉዱ በቃ ሁሉም ድብልቅልቅ ብሎ ብቻ ሁሉንም ቴስት ታገኙታላችሁ። አሜዚንግ በጣም ነው የሚገርመው። እውነት እኔ ስለሰራሁት አይደለም ፣ ግን እርግጠኛ ነኝ ይህን ቪዲዮ ካያችሁ በኋላ በየቤታችሁ ተሞክሩታላችሁ። እየጾማችሁ ያላችሁ እንዳትቀየሙኝ፣ ሰው በመሀል በመሀል እንደማባያ የገብስ ዳቦ አለ፣ ስትሮበሪ አለ። ስትሮበሪ በተለይ እመጣበታለሁ አለው፣ በደንብ አስረዳችኋለሁ። እያንዳንዱ እዚህ ውስጥ ያለ ምክንያት የገባ ምግብ የለም። እያንዳንዱ ደግሞ ፈጣሪ ሲሰራው በነፃ ቢሰጠንም ወይም በትንሽ የሰው ጥረት ቢገኙ እያንዳንዱ ለምክንያት ነው የተሰሩት። በተለይ የቤሪ ዝርያዎች ብሉቤሪ፣ ስትሮቤሪ፣ የቤሪ ዝርያዎች ናቸው። እነዚህ አንቲኦክሲዳንቶች ናቸው፣ የበሽታ የመከላከል አቅምን በጣም የሚጨምሩ ናቸው። እንጆሪ ከሰው አጥር ላይ እየዘለላችሁ በተለይ እኛ እኩዮች አሁን እንኳን አይቻልም። ያልበላችሁ የላችሁም በተለይ እኔ ብዙ ታሪክ አለኝ ከእንጆሪ ጋር ተያይዞ ጓደኞቻችን ሰፈር ስንሄድ እንደዚህ ካየን የማንም አጥሩን ዘለን ለቅመን እየበላን ነበር። ምን ሄደው ና አይደለም አልዋሽም። ነት ለመናገር ወደ ቀጣይ ስራ መሄድ አልቻልኩም፣ እና በጣም ጥሩ በተረፈ በቀጣይ እንድሰራላችሁ የምትፈልጉትን የምግብ አይነት አንድ ነገር ይቀረኛል። ቅርታ አያችሁት፣ ዳቦ የሆነ እርጎ። በእውነት እኔ ምንም እያስተዋወቅኩ አይደለም፣ ግን እኔ በጣም ፌቨሪት እርጎ ነው። የእርጎ ይላል ፍሬሽ ኮርነር። በቀላሉ ታገኝበት በተለያዩ ሱፐርማርኬቶች ታገኙታላችሁ። በጣም የተለያዩ ቴስቶች ናቸው ያሉት ሁሉም ጋር እና ሁሉንም ግን እንጆ ነው የምታደርጉት። አንዱን ይሄንን ስትበሉ ትንሽ የመክበር ስሜት ካላችሁ፣ በአንዱ እያካከሳችሁ በስትሮበሪ በምናምን እያደረጋችሁ ግን ሁሉንም መብላት ይቻላል። በተረፈ እንግዲህ ሰራነውን ቀምሰናል። እጅግ በጣም በጣም ጣፋጭ የሆነ እጅግ በጣም ጠቃሚ ጠቃሚ ስል በተለይ የብዙ ኢትዮጵያውያን ችግር እየሆኑ ከመጡ ነገሮች ውስጥ አንዱ የስኳር ሕመም ወይም ደግሞ ዲያቤቲክ ሕመም ነው። ስለዚህ በተቻለ መጠን በፍጥነት የደም የስኳር መጠንን ከፍ የማያደርጉ የካርብ አይነቶችን ወይም ደግሞ ኮምፕሌክስ የሆኑ ካርቦችን ነው ለማካተት የሞከር ነው። ይሄ ደግሞ የደም የስኳር መጠን ተመጣጥኖ እንዲሄድ እጅግ በጣም የሚረዳ ነው። ፋይበር በብዛት ነው ያለው መቼም ፋይበር ሶሉብልም ኢንሶሉብልም ፋይበር አይነቶች በብዛት አሉ። ይሄ ደግሞ የሆድ ጤናን በሚገባ የሚጠብቅ ነው። የጨጓራ የባክቴሪያ የጠቃሚ ባክቴሪያዎችን የሚያመጣጥን ፕሮባዮቲኮችን ጨምረናል። ፕሮቲን በበቂ ሁኔታ አለ። ከእንቁላል ከእርጎ አግኝተናል። ዝርዝሮቹን የነዚህን ምግቦች ዝርዝር በሙሉ ከታች ዲስክሪፕሽን ላይ አስቀምጠንላቸዋል። በደንብ እያንዳንዱን ነገር አስቀምጠንላቸዋል። በደንብ ማየት ትችላላቸው፣ ማንበብ ይቻላል። በቀጣይ እንድሰራላቸው የምትፈልጉትን በሙሉ የምሬ ነው። የአብዛኞቻቸው ጥያቄ ከሆኑት ውስጥ መርጠን እንሰራለን፣ እንመጣለን። ኦኬ፣ ስለዚህ ከታች ኮሜንት ላይ አስቀምጡልን። እኔ ኪሩቤል እባላለሁ። ባይ ደ ዌይ አንድ ያልነገርኳቸው ነገር አለ፣ ፕሮፌሽናል ማርሻል አርቲስት እና የብላክቤልት ባለቤት መሆኔን ነው። ስቀል ነው ስቀልም ነው ሙያዬን። ግን እውነቴን ነው ቅድም ከነገርኳቸው ውጭ ላለፉት ሀያ ዓመታት በላይ በማርሻል አርት አለም ውስጥ በማሰልጠን አለም ውስጥ፣ አሁን ደግሞ በአሌቡም ኮምፕሊት ፊትነስ የዳንስ ፊትነስ፣ የቦዲ ኮምባት ፋት ሉዝ ለማድረግ የስትሬንግዝ እና ኮንዲሽኒንግ ስራዎችን ስትረስ ደግሞ ትልቁ በሽታ ስለሆነ ስትረስ ሪሊፍ የምናደርግባቸውን ከኒትሪሽን ኮንሰልቲንግ ጋር አብረን ነው የምንሰጠው። አድራሻዎቻችን ቁጥር አንድ ቦሌ ኢትዮጵያን ስካይላይት ሆቴል ቁጥር ሁለት ብስራተ ገብርኤል አዶት አጠገብ አፍሪካ ኢንሹራንስ ህንፃ ዘጠነኛ ፎቅ ላይ ሀሮስ ፊትነስ ቁጥር ሶስት ደግሞ ለቡጋራ ማርት ሶል ፊትነስ እንገኛለን። በተረፈ ለኑትሪሽን ኮንሰልቲንግ የዳየት ፕላን ለምትፈልጉ፣ ለስፖርት አልባሳትና ማሽነሪዎች መገልገያዎች ለምትፈልጉ ደግሞ ቦሌ ሰላም ሲቲ ሞል ዩጎ ቸርች አጠገብ አንደኛ ፎቅ መቶ ስምንት ቁጥር እንገኛለን። ስምንት ቁጥር አንደኛ ፎቅ 108 ቁጥር በተረፈ ከታች ባሉት ስልኮች ደውላችሁ ተጨማሪ መረጃና ቀጠሮ ማስያዝ ይቻላል። ዛሬ የምንገኘው በተወዳጇ ተዋናይት ሜላት ነብዩ ሜል ኩክ ኪችን ውስጥ ነው። ይህን የመሰለ ኪችን አዘጋጅታ ገንብታ እንግዲህ ለእንደዚህ አይነት ፕሮግራሞች አዘጋጅታለች። በዩቲዩብ አድራሻዋ ከታች ሊንክ ተቀምቶላችኋል። አብረን ያዘጋጀናቸውን እሷም ከተለያዩ እንግዶች ጋር እያዘጋጀች የምታቀርባቸውን ሾዎች በዚህ የዩቲዩብ አካውንት ላይ ማየት ትችላላችሁ። ከኔም ጋር ያዘጋጀቻቸው ወደፊትም የምናዘጋጃቸው በተለያዩ ርዕሶች ላይ ቪዲዮዎችን ይዘንላችሁ እንመጣለን። በኔም ፔጅ፣ በእሷን ፔጅ ማለት ነው። ስለዚህ ሰብስክራይብ አሁንም ያላደረጋችሁ ሰብስክራይብ አርጋችሁ አዳዲስ ቪዲዮዎች ቶሎ ቶሎ እንዲመጡላቸው እንዲደርሱላችሁ ደግሞ የደወል ምልክቷን ተጭናችሁ አሁል የሚለዋን ማለት ነው። አብራችሁን ትቆያላችሁ። ሜሉ እጅግ በጣም እናመሰግናለን። ቆንጆ ቆይታ ነበር ከአንቺ ጋር የነበረን ወደፊትም ይኖረናል ብለን እምነታችን ነው